እናት ልጇን ወዳ ፈቅዳ ሰጠች የሚለው የህወሓት ትርክት በጣም ውሸት ነው። የትግራይ እናት ልጄ ይሙትልኝ ብላ ሰታት አታውቅም። አስገድደው ነው የሚወስዱት፣ አስገድደው አወዳድረው አንቺ የጀግናናት አንቺ የፈሪናት እያሉ ወጣቱን ቀሚስ ነው የምትመርጠው ወይ ሱሪ እያሉ እያሸማቀቁ ቀሚስ የለበሱ ሴቶቻችን እኮ በጀግኖች በጀግነት ወድቀዋል። እንደዚህ ነው ቅስቀሳቸው እንዲህ አድርጎ ነው የወሰዱት እንዲህ አድርጎ ነው ያስለቀሱት ሶ ከአሁን በኋላም እናስለቅሳታለን በሚል እየሰሩ ስለሆነ የትግራይ ህዝብ ራሱን ነጻ ማውጣት አለበት የህዋት ጉጅለየ ወንጀለኛው ጉጅለየ